በጣና ቂርቆስ አስደንጋጭ ነገር ተከሰተ። መምህር አባ ገብረ ኪዳን ጉባኤ ቤት ሙሉ ለሙሉ በእሳት ወደመ የሚል ዜና እንግዲህ እዚህ ቲክቶክ ላይ ሰምታችኋል። እሳቱም አሙስለት የተነሳ ሲሆን ለደቀ መዛሙርት ማረፊያ ተብሎ የተሰራ ሙሉ ለሙሉ በቆርቆሮ የተሰራ ቤት ተቃጥሏል። እንዲሁም ደግሞ የግማሽ ደቀ መዛሙርት መጻሕፍትና ልብሳቸው ተቃጥሏል። ብፁ አቡነ አብርሃም በባህር ዳር ምን ገጠማቸው? ብፁ አቡነ አብርሃም ከጠቅላይ ቤተ ክህነት ዋና ስራ አስኪያጅነት መልስ በባህር ዳር ደማቅ አቀባበል ተደረገላቸው። በእኔ አቅም የምትመራ አይደለችም። ይልቁንም ወደኋላ መለስ ብዬ በታሪክ የነበሩትን አባቶችን ስዳስስ በእውቀትም በኃይልም በሞገስም በጸጋውም በእግዚአብሔር ሰውነትም በብዙ ነገር የብፁዕ አቡነ ይስሐቅ ሀገረ ስብከት ወላይታ በጳጳሳትና በህዝቡ ተሞልታለች። ይህንን በዓል እንደዚህ ባለ በደመቀ መልክ ለማክበር በዚህ የተገኛችሁ ኦርቶዶክሳውያን ወገኖቻችን ሁላችሁም እንኳን ደስ ያላችሁ። እስራኤላውያን ከግብፅ ነጻ ሲወጡ ባህር ኤርትራ ሲጓዙ የነበረው ዛሬ ይህ ቅዱስ አጥም ነው። የሶዶ ወረሳ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት የተወዳች ቤተሰቦቻችን በዛሬ መረጃችን በስፋት የምንመለከታቸው ጉዳዮች ናቸው። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብራችሁን አሳዩ። ወደ መረጃችን በቀጥታ እናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋይስት አለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ አቅራቢተ ሰዓሊተ ምሕረት በዛዊት አለም ድንግል ማርያም ጉዳሴ ክብር ይድረሳ። ቅዱሳን እንደየማዕረጋቸውና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬም የተለያዩ መረጃዎችን ወደ እናንተ እየመጥቻለው እስከ መጨረሻው እንግዲህ አብራችሁን እንድትቆዩ በፍጹም ትህትና እየጋበዝኩኝ በቅድሚያ በወላይታ ያለውን አስደሳችሁን ነገር በማስደመጥ ልጀምር። በወላይታ ሀገረ ስብከት የሶስተኛው ፓትርያርክ የኢትዮጵያ ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ ተክለ ሃይማኖት የጀመሩት ህንፃ ቤተ መቅደስ ከ37 ዓመት በኋላ በብፁዕ አቡነ ይስሐቅ እንግዲህ እግዚአብሔር ፈቅዶ በሳቸው ዘመነ ጵጵስና ተጠናቋል። ርዕሰ አድባራት ወገዳማት ተብሎ የተሰየመለት የደብረ መንከራት አቡነ ተክለ ሃይማኖት ገዳም እጅግ እጅግ በርካታ ምእመናን ብፁዕ አቡነ ማቴዎስ፣ ብፁዕ አቡነ ዮሴፍ፣ ብፁዕ አቡነ ኤልያስ፣ ብፁዕ አቡነ ናትናኤል ሊቃነ ጳጳሳት በታደሙበት ብፁዕ አቡነ ይስሐቅም ባሉበት ተመርቋል ማለት ነው። እሱን የተያያዘ መረጃዎችን አከታትዬ ለእናንተ አስደምጣለሁ። ተከታትለን እንመለስ። ብፁዕ አቡነ ናትናኤል በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማት የበላይ ኃላፊ ሊቃጳስ ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታ የከምባታ አላባ ጠንባሮ አይጉር ስብከት ሊቃው ጳስ እጅግ የተወደዱ የተከበሩ ክቡር መላከ ሰላም ቦክቻይንጋ የዚህ ታላቅ አገረ ስብከት ዋና ስራ አስኪያጅ ክቡራን የምትሆኑ በዚህ በዓል የታደማችሁ ሊቃውንተ ቤተክርስቲያን በየማዕረጋችሁ ይህንን በዓል እንደዚህ ባለ በደመቀ መልክ ለማክበር በዚህ የተገኛችሁ ኦርቶዶክሳውያን ወገኖቻችን ሁላችሁም እንኳን ደስ ያላችሁ። በፊታችሁ ያው የቆምኩት የብፁዕ ቅዱስ እስራኤላውያን ከግብጽ ነጻ ሲወጡ ባህር ኤርትራን ሲጓዙ የነበረው ዛሬ ይህ ቅዱስ አጽም ነው። አናያቸውም፣ በአካለ ስጋ በአናያቸውም፣ በአካለ ነፍስ ቅዱስ አባታችንም አቡነ ተክለ ሃይማኖት ይሄን ፍጻሜ አይቶ በአጸደ ነፍስ ከኛ ጋር ያከብራሉ። ወደ መላይክትነት ተቀይረዋል። እነሱ እነሱ ወደ መላይክትነት ተቀይረው ከኛ ጋር ያከብራሉ። አሁን ይህን ቅዱሳት ዛሬ ይሄው ማረፊያ ሲሰጠው አይተናልና ይሄ መልክ መመረሳቸውን በስጋም የወለዷቸው በቃለ እግዚአብሔርም የፈጠሯቸው ዛሬ ሰው ሁሉ ልጁን ማስተማር አቅቶት ነው። ሁሉ ልጁን ማስተማር አቅቶት ሰው ሁሉ ልጁን ለእግዚአብሔር መስጠት አቅቶት ብዙ ፈተና ነው ያለው። ብዙ ትውልድ ብዙ ልጆች ቃሚ የሆኑ ሱሰኞች ለላይፍ ታገስ ሰጥ ቤት ሶዶ በወላይታ ሀገረ ስብከት የሶዶ ደብረ መንክራት አቡነ ተክለሃይማኖት አንድነት ገዳም ጥንታዊነቱንና ታሪካዊነቱን ከግንዛቤ በማስገባት ስለዚህ በቀረበው ጥያቄ መሰረት የሶዶ ርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለሃይማኖት በወላይታ ሀገረ ስብከት የሶዶ ርሳ አድባራት ወገዳማት ደብረ መንክራት አንድነት ገዳም በሶም በወላይታ ሀገረ ስብከት የሶዶ ርሳ አድባራት ወገዳ ማት ደብረ መንክራት አቡነ አንድነት ገዳም በሚል የማዕረግ ስያሜ እንዲጠራ የተፈቀደ መሆኑን እናስታውቃለን። እግዚአብሔር ኢትዮጵያ ሊባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት። ግልባጭ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት አዲስ አበባ ደርሳን አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ሶዶ እጅግ ደስ ያሰኛል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቅዱስነታቸው ርዕሰ አድባራት ወገዳማት ደብረ መንከራት አቡነ ተክለ ሃይማኖት ገዳም ተብሎ ይጠራ በማለት ሰይመዋል። የፓትርያርኩ ቡራኬ በሁላችን ትተር እጅግ ደስ ያሰኛል። ብዙ የተደከመበት ነው። ሰላሳ ሰባት ዓመት ሙሉ የተለፋበት የተደከመበት ነው። ያ ማለት ብፁዕ ቅዱስ ፓትርያርኩ ሶስተኛ የነበሩት አቡነ ተክለ ሃይማኖት በረከታቸው በሁላችን ላይ ሲደር እሳቸው የጀመሩትን ነው። ብፁዕ አቡነ ይስሐቅ በዘመናቸው የጨረሱትና ትናንትናም አንድ ቪዲዮ አሳይቻችሁ እንደሆነ ታስታውሳላችሁ። ብጹዕነታቸው ስለቱላ አስገብተው አንድ በሬ የተስለው ነበረ። በጣም በርካታ ምእመናን የታደሙበት ነው። እጅግ ጅግ ደስ የሚያሰኝ ነው። ወደ ቀጣይና አምራ እንግዲህ የቤተ ክርስቲያን ምረቃን ነው ያሳየኋችሁ። ደግሞ ሌላ አስደንጋጭ ዜናም ሰምተናል። እሱም የአባታችን ርዕሰ ሊቃውንት አባ ገብረ ኪዳን በአት ወይንም እሳቸው የሚያስተምሩበት ቦታ ጣና ቂርቆስ ነው። እንደምናውቀው ጣና ቂርቆስ ከትናንትና ጀምሮ እንግዲህ ከትናንትና በስቲያ ጀምሮ አመሻሽ ላይ ጣና ቂርቆስ በእሳት ተቃጠለ፣ የጣና ቂርቆስ መጻሕፍቶች ምናምን ተቃጠሉ ሲባል ብዙ ወሬዎች ሲሰሙ ነበረ። እኛም እስክና አጣራ ድረስ ብለን ወሬውን ያዝ አድርገን ነበር። ታዲያ ምንድን ነው የተሰማ የሚለውን ራሳቸው አባ ገብረ ኪዳን የተናገሩትን እናስደምጣችሁ። አስደንጋጭ ዜና ነው። እውነት ተቃጠለ ሲተካትለን እንመለስ መምህር አባ ገብረ ኪዳን ጉባኤ ቤት ሙሉ ለሙሉ በእሳት ወደ መሚል ዜና እንግዲህ እዚህ ቲክቶክ ላይ ሰምታቸው እሳቱም አሙስለት የተነሳ ሲሆን ለደቀ መዛሙርት ማረፊያ ተብሎ የተሰራ ሙሉ ለሙሉ በቆርቆሮ የተሰራ ቤት ተቃጥሏል። እንዲሁም ደግሞ የግማሽ ደቀ መዛሙርት መጽሐፍትና ልብሳቸው ተቃጥሏል። ነገር ግን መጽሐፍቶቻችንና ጉባኤ ቤታችን አልተቃጠለም። ተጨንቃችሁም ለደወላችሁልን በሙሉ እናመሰግናለን ብለዋል። እንግዲህ ሙሉ በሙሉ አይደለም የተቃጠለው። ለእንግዳ ማረፊያ ተብሎ የተዘጋጀ ቦታ በሳት ተቃጥሏል። እንዲሁም ደግሞ የግማሽ ደቀ መዛሙርት ቦታ ነው የተቃጠለው። መጽሐፍቶች የተወሰኑ ተቃጥሏል። በአጠቃላይ ግን ሙሉ በሙሉ ተብሎ ነው ሲወራ የነበረው። ለዛም ይመስላል ርዕሰ ሊቃውንት አባታችን አባ ገብረ ኪዳን መልእክታቸውንም አስተላልፈዋል። መልእክታቸውን ታዲያ ያስተላለፉት ሙሉ በሙሉ እንዳልተቃጠለ እና ደግሞ ተጨንቃችሁ ተጠየቃችሁን በሙሉ በማለት ነው ያስተላለፉት እግዚአብሔር የተመሰገነውን እንግዲህ ተርፏል። ግን ደግሞ በተወሰነ መንገድ ቃጥሎ ደርሶበታል። የተማሪዎች የመብት ጥያቄ እንደምናስታውሰው በተለይ በዩኒቨርሲቲ ላይ በተለያዩ ዩኒቨርሲቲዎች ከአርባ አራት በላይ እንደሆኑ እናውቃለን። አብዛኛው ዩኒቨርሲቲ ላይ በመንግስት ደረጃ ውጥ ጥጎች አሉ። እሱ ምንድነው? ግቢ ጉባኤ የሚያገለግሉ ቤተክርስቲያን ተሳልሞ የሚመጡ የትኛውም ኦርቶዶክሳዊ ነጠላ ለብሶ ወደ ግቢ ወደ ዩኒቨርሲቲው ተቋማት እንዳይገባ በሚል መንግስት መከልከሉ ነው የሚታወቅ። በተለያዩ ዩኒቨርሲቲዎች ገጥመዋል። እኛም በነበርኩበት ዩኒቨርሲቲ እንዲያ ነገር ገጥሞ አይቻልም። ከአዲስ አበባ ዩኒቨርሲቲ ላይም አንዳንድ ውሳኔዎች የተወሰኑ ማህበረ ቅዱሳን የዘገበው ዘገባን ተከትሎ ውስጥ የተደመጠውን መረጃ ላስደምጣችሁ፣ ተከታትለን እንመለስ። የወጣው መተዳደሪያ ደንብ የሃይማኖታችንን ዶግማ ስርዓትና ቀኑና ያከብ አይደለም ሲሉ ተማሪዎች ቅሬታ እያቀረቡ ነው። በምላው የሀገሪቱ ክፍሎች በሚገኙ በተለያዩ ከፍተኛ የትምህርት ተቋማት በርካታ የኦርቶዶክስ ሃይማኖት ተከታዮች ይገኛሉ። የአዲስ አበባ ዩኒቨርሲቲ አዲስ መተዳደሪያ ደንብ ማውጣቱን ተከትሎ ከሃይማኖታዊ ጉዳዮች ጋር በተፈጠሩ ችግሮች ዙሪያ የስድስት ኪሎ ኦርቶዶክሳውያን እና የግቢ ጉባኤ አባላት ሀሳባቸውን ሰጥተዋል። የግቢ ተማሪዎች ምጽዋትን ጨምሮ በርካታ የግቢ ጉባኤ አገልግሎቶችን ለመደገፍ የተለያዩ ስራዎች እንደሚሰሩ የሚታወቅ ሲሆን፣ ይሁን እንጂ በጾም ወቅት ከካፌ የሚሰጣቸውን ዳቦ በመሸጥ እና ሌሎች አገልግሎቶች የሚፈጽሙ የነበረ ቢሆንም በዩኒቨርስቲው በወጣው አዲስ መመሪያ መሰረት ይህንን እንዳያደርጉ የሚያስገድድ አንቀጽ በመጨመሩ በአገልግሎቱ ላይ ተግዳሮትን ፈጥሮብናል ብለዋል ኦርቶዶክሳውያን። ከጾም ጋር ተያይዞ ምግብ ወደ ዶርም ወስዶ መመገብ፣ ነጠላ መልበስ እና ዳቦ ማውጣት አልተቻለም ያሉት ተማሪዎቹ፣ ይህም በወጣው አዲሱ ህግ በክፍል ሁለት ነጠላን ያልተገባ አለባበስ በሚል ርዕስ መስጠቱ ጭምር እንዳሳዘናቸው ጭምር ተናግረዋል። አንድ ሰው የሚፈልገውን ሃይማኖት መከተል እየቻለ ነጠላ መልበስ አትችልም፣ እነዚህን ማንጸባረቅ አትችልም፣ የሃይማኖትህን ዶግማ፣ ስርዓትና ቀኖና ማከናወን አይፈቀድልህ ማለት ተገቢ ያልሆነ ነው። ምክንያቱም አንድ ክርስቲያን እምነቱ ለሚያዘው ህግና ስርዓት መገዛት እንዳለበትም የሚታወቅ ሀቅ ነው ብለዋል። በተጨማሪም በህገ ደንቡ አንቀጽ ስድስት ንዑስ አንቀጽ አንድ ላይ እንደሰፈረው በአለባበስና አምልኮ ስርዓት ክፍል ስር በአዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ የሃይማኖት የባህል ልብሶች የማንነት መገላጫዎች ናቸው ቢልም የነጠላ አለባበስ ከምን አንጻር እንደተከለከለ እንዳልገባን ብንጠይቅን ምላሽ አላገኘንም ሲሉ ጠቁመዋል። ኢትዮጵያ እንደ መሆናችን ነጠላ ባህላችን ኦርቶዶክሳዊ ስንሆን ደግሞ ነጠላ ሃይማኖታችን መገለጫ ነው የሚሉ ተማሪዎቹ ይባስ ብሎ አንዳንድ ጥበቃዎች ነጠላ ለብሳቸዋል በማለት እኛን እየከለከሉ ሌሎች ያስገባሉ ሲሉ ትዝብታቸውን አካፍለውናል። በመጨረሻ ህገ ደንቡ ከመውጣቱ በፊት ከሃይማኖታዊ ጉዳዮች ጋር በተያያዘ ምንም አይነት ውይይት እንዳልተደረገ የገለጹ ቅሬታ አቅራቢዎቹ የቅዱስ ቤተክርስቲያን ስርዓት እንዲከበርና ችግሮች እንዲፈቱ የሚመለከታቸው የቤተክርስቲያን ባለድርሻ አካላት ከግቢ ጉባኤ አገልጋዮች ጋር ያላቸውን ግንኙነትና ህብረታቸውን ማጠናከር እንዳለባቸው አሳስበዋል። ግንቦታ 2017 ዓ ም ዜናው የማህበረ ቅዱሳን ዜና አገልግሎት ነው። ይቆየን እንግዲህ፣ የማህበረ ቅዱሳን የዘገበው በተለያዩ ዩኒቨርሲቲ ላይ ይሄ ነገር አለ። በጣም ይከብዳሉ ነው ለመናገር፣ ምክንያቱም ኦርቶዶክስ ላይ ትኩረት ያደረገ ነው። ለምሳሌ ሂጃብ ኒቃብ የሚያደርጉ የስልምና አማኞች ምንም አይባሉ ግን ነጠላ አድርገ ከገባ ወይም ነጠላ አድርገች ከገባች ትጠይቃለች። በጣም ያለ ነው። በነገራችን ላይ እንዲያን ነገሮች የሃይማኖትን እኩልነት የሚገልጹ አይደለም። ለምንድን ነው የነሱ ተፈቅዶ የሚባል ነገር ለማንሳት ሳይሆን ከሆነ ሁሉም አይሆንም፣ ካልሆን ደግሞ ሁሉም ይሆናል እና ግን አንዱ ላይ ትኩረት አድርገው የሚደረገው ነገር የሆነ ትንሽ ጥያቄ የሚያጭር ስለሆነ የአዲስ አበባ ዩኒቨርሲቲ ያደረገው ቢሆንም ግን ደግሞ ሌሎቹም ይህን ነገር የተቀባበሉት እንደሆነ ልናውቅ ችለናል። ወንድማችን አኬ በእስልምና ማኝ የነበረውን የአህመድ ዲን ጀበልን አስተምሮ እንዲህ ሲል መልስ ይሰጥበታል። ተጋስን እንመለስ። ይህ በምስሉ ላይ የምትመለከቱት ወንድማችን አህመድ ዲን ጀበል የእስልምና መምህር ነው። አንድ ነገር አስነብቦናል ፌስቡክ ላይ። ይህ ምንድን ነው? በዚህ በእስልምና ላይ የሚቀርቡ የተለያዩ ትችቶች እንዳሉ ይታወቃል። እና ከነዚያ ከትችቶች ውስጥ አንዱ ደግሞ በሙሐመድና በትንሿ በህፃኗ ልጅ በአይሻ መካከል ያለው ግንኙነት አንድ የትችት ርዕስ ሆኖ ሲቀርብ ይሰማል። ይህንን ግን ለመመከት ወይም ለመመለስ አህመድ ዲን ጀበል እሱ የሄደበት መንገድ ግን ትንሽ አደገኛ ነው። ይህ ምንድን ነው የማይነጻጸር ነገርን ወደ ክርስትና ሃይማኖት በመግባት ጥሩ ያልሆነ ነገርን ሲናገር አይተናል። በወላዲታ አምላክና በቅዱስ ዮሴፍ መካከል ያለው ግንኙነት ልክ በመሐመድና በአይሻ መካከል እንዳለው አድርጎ ሲያቀርብ አይተናል። እና የፍጹም አደገኛ ስህተትና ውሸት ነው ብንችል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 ከእርሷ ጋር ነበሩ ይላል። ከጓደኞቿ ጋር እየተጫወተች እያለ ነው መቶ የወሰዳት። ይሄ ሳሂ ቡካሪ አምስተኛው ቅጽ 58ኛው መጽሐፍ 234ኛው ሀዲስ ላይ ይሄ አለ። ከጓደኞቿ ጋር እየተጫወተች በነበረችበት ሰዓት ነው ሙሐመድ መቶ የወሰዳት ወደ ቤቱ እና ኮንሱሜት እንደተደረገ ደግሞ እዛ አሁን የጠቀስኩላቸው የሳሂ ቡካሪ ክፍል 236ኛው ሀዲስ ላይ ኮንሱሜት እንደተደረገ ደግሞ በግልጽ እያስቀምጣል፣ ይናገራል። አሁን ትችቱ ምንድን ነው? ያቺ ህፃን ልጅ ዘጠኝ ዓመቷ መሆኗ ብቻ አይደለም በአሸንጉሊት የምትጫወት ገና ህፃን ልጅ ናት ነው እያሉ ያሉት። ምንድን ነው አሸንጉሊቷን እንደያዘች ወይም ደሞ አሸንጉሊቷን አስጥሎ የሚሆን አልጋ ላይ ወስዱ አስተኝቷት ከእሷ ጋር እንደዚህ አይነት ነገር እንደ አልፈጸመ ይሄ ነገር በጣም ኢሞራል ነው የሚል ትችትን ያቀርባል ሰው። ይህ ትችቱ ነው እንግዲህ። ትችቱ ያንሳ አያንሳ፣ እነሱ በምን መልኩ ይመልሱ አይመልሱት፣ እነሱ ይሄን ነገር እንትሆና፣ ወደ እመቤታችን ነገር እንሂድና፣ የእመቤታችን ነገር ከዚህ ጋር የሚነጻጸር ነገር አለ በጌታ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 ወንድማችን አኬ የአህመድዲን ጀበልን አስተምሮ በማንሳት ነው መልስ የሰጠው። እንግዲህ አህመድዲን ጀበል የድንግል ማርያምና የድንግል አይሻ ጋብቻዎች በሚል እኒህ አንዳንድ ድፍረታቸው ይገርመኛል። ማይነጻጸር በማነጻጸር ነው የሄደው። ግን ውሃ ያነሳም ቢሆንም ግን ያለው መልስ በጥቂቱ ሰምተናል። ወደ ብፁ አቡነ አብርሃም እንሂድ። ብፁዕነታቸው ብፁ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ቆይታቸውን የሶስት ዓመት ጊዜያቸውን ጨርሰው ወደ ባህር ዳር መሄዳቸው ይታወቃል። በሄዱበት ባህር ዳር ታዲያ እንደገቡ ደመቅ ያለ አቀባበል በርካታ ኦርቶዶክሳውያን ተቀብሏቸዋል። ደስ የሚያሰኝ ስርዓት ነበረ። በጣም ብዙ ምዕመናን ታድመዋል። ሊቃውንተ ቤተክርስቲያን ነበሩ። አቡነ አብርሃም በባህር ዳር ህዝቡ ግልብጥ ብሎ የወጣበት ብዙ ደስ የሚያሰኙ ነገሮች የታዩበት እና ራሳቸው ከአንደበታቸው ያስደመጡትን መረጃዎች አሁን ተከታትለን እንመጣለን። የቪዲዮአችን መጨረሻም ይህ ነው። ተካትለን እንመለስ። ብፁ አቡነ አብርሃም ከጠቅላይ ቤተ ክህነት ዋና ስራ አስኪያጅነት መልስ በባህር ዳር ደማቅ አቀባበል ተደረገላቸው። ብፁ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀጳጳስ የሶስት ዓመታት የጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ዘመናቸውን አጠናቀው ወደ ሀገረ ስብከታቸው ወደ ባህር ዳር ተመልሰዋል። በባህር ዳር በሚገኘው ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ሲደርሱ ምዕመናኑ፣ ካህናቱ፣ የአገረ ስብከት ተወካዩ ሰራተኞች፣ የአገረ ስብከቱ ስራ አስኪያጅ በታላቅ ድምቀት ተቀብለዋቸዋል። በቀጣይም መራገብሮቹ በመንበረ ጵጵስናቸው የብፁዕነታቸው አቀባበል የሚካሄድ ሲሆን አሁን ላይ በአየር ማረፊያ የተጠናቀቀ ሲሆን በባህር ዳር በሚገኘው ፈለገገነት ቅዱስ ሚካኤል ካቴድራልም ደማቅ አቀባበል ተደርጎላቸዋል። ብፁዕ አቡነ አብርሃምንና ብፁዕ አቡነ ጴጥሮስ እንግዲህ በዚህ ሶስት ዓመት ውስጥ ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ጸሐፊ ሆነው ቤተ ክርስቲያንን አገልግለዋልና ላገለገሉት አገልግሎት እግዚአብሔር ዋጋቸውን ይክፈላቸው። እናንተም አመስግኗቸው። ከሁሉም በላይ ከሁሉም አስቀድሞ በዚህ በአገልግሎቴ ሶስቱን ዓመታት እየመራ በልዩ ጥበቃው እየጠበቀ በልዩ መግቦቱ እየመገበ ሙሉ ጤንነቴንም ሰጥቶ ትንሹንና ደካማውን አገልጋዩን አበርትቶ እዚህ ያደረሰኝን እግዚአብሔርን ከፍ አድርጋችሁ እንድታመሰግኑልኝ ነተኝ አሁ ለአንድነቱ ለሶስትነቱም ሶስት ጊዜ እልል ብላችሁ አለች። ከዚህ ቀጥሎ ደግሞ ትንሿን አገልግሎቴን አይታችሁ ትንሿን አገልግሎቴን ተቀብላችሁ ለወደፊቱ በዚህ ፍቅራችሁ በዚህ አቀባበላችሁ ሁለመናዬን ሁለንተናዬን ሕይወቴን ለእግዚአብሔር ሰጥቼ እስከ መጨረሻዋ ቅታ ድረስ እንዳገለግል ፍቅርን በአቀባበላችሁ በፊታችሁ በማንኛውም ነገር የገለጻችሁልኝን በሙሉ ሊቃውንቱንም እናቶችንም አባቶችንም ወጣቱንም በእግዚአብሔር ስም እግዚአብሔር ይባርክልኝ ብዬ አመሰግናለሁ። ከፍ ያለ ምስጋናም በታላቅ ትህትና አቀርብላችኋለሁ። እግዚአብሔር ያቀድልኝ። ለእኔ ይህን ያህል የሚገባኝ ሆኖ ቤተ ክርስቲያናችሁን ለማክበር ትንሹን አገልጋዮችሁን ትልቅ አድርጋችሁ በልዩ ሁኔታ ሁሉም የመንግስት አካላት ሳይቀሩ በየዘርፉ በአቀባበሉ ላይ ሁሉንም አይቻለሁና ምስጋና የከፍ ያለ ነው። እድሜና ጤና ይስጥልን፣ ሰላሙን እግዚአብሔር ያብዛልን። በቆይታዬ በአባትነት በመመሪያ በቡራኬ አይዞህ በርታ በማለት ሲመክሩኝም ሲያጽናኑኝም የነበሩትን ብፁዕ ወቅዱስ አቡነ ማትያስንም ከፍ አድርጋችሁ አመስግኑል። ሌላው እስከተለያየንባት ሰዓት ድረስ ራብሆይ ጠማሆይ ጠማ ሆይ ተመገብኮይ አረፍኮይ እያሉ ከስራ ባሻገር በስራ አንድ ድምፅ አንድ ቃል ሆነን ከዚያም ደግሞ የኔን ጤና በመንከባከብ በመጠበቅ በድካሜ ሁሉ እንዳልዝም ልዩ ድጋፍ ሲያደርጉልኝ የነበሩትን ብፁዕ አቡነ ጴጥሮስንም እንድታመሰግኑልኝ ፈቃደ እግዚአብሔር ሆኖ በመጨረሻውም መጥተው እነሆ ቅዱስ ሲኖዶስ ላይ ተሰባስበው ሁሉም ኃላፊነታቸውን ተወጥተው ወደ ሀገረ ስብከታቸው ተመልሰዋል። ባሉበት እግዚአብሔር ይጠብቅልን፣ አገልግሎታቸውን የሚባርክልን ልዩ አገልግሎት ነበር። ሌላው በመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንበረ ፓትርያርክ ጠቅላይ ቤተ ክህነት አስተዳደር ጉባኤ ለቤተ ክርስቲያን አንድነት፣ ለቤተ ክርስቲያን እድገት ለቤተ ክርስቲያን ሰላም ለቤተ ክርስቲያን አስፈላጊ በሆነው ነገር ሁሉ እንደ ሰብሳቢነት እየሰበሰብኩ እንደ ተሰብሳቢነትም እየተሰበሰቡ በአንድ ድምፅ እንደውም ልዩ ድጋፍ በመስጠት አይዞ በማለት ለሶስት ዓመት ስራዬ ክንውን የረዱኝንም ከልብ እንድታመሰግኑልኝ በዚሁ አጋጣሚ መልክቴ ሌላው አሁንም ገዳማቱ እናቶቻችን የሀገረ ርቀት ሳይወስናቸው አባቶቻችን፣ እህቶቻችን፣ ወንድሞቻችን በአጠቃላይ የቤተ ክርስቲያን ልጆች በየዕለቱ በአገልግሎቴ እንድተጋ በአገልግሎቴ እንድበረታ ከእውነተኛ ዓላማ ፈቀቅ እንዳልል ጸንቼ ቤተ ክርስቲያንን እንዳገለግል ተልዕኮዬ በእግዚአብሔር ዘንድ የተወደደ ይሆን ዘንድ በማንኛውም ፈተና እንዳልንበረከክ ከጎኔ በጸሎታቸው በሀሳባቸው ቁመው የነበሩትን ከእናንተ ጀምሮ በመላው ዓለም ያሉትን እውነተኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ልጆችን በእግዚአብሔር ስም እግዚአብሔር ያክብርልኝ ብዬ ምስጋናዬን አቀርባለሁ። ከዚህ በተረፈ ወደ ሀገረ ስብከት ስመለስ፣ ቅድም እንደተነገረው ጠቅላይ ቤተ ክህነት ትልቅ ተቋም ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በእኔ አቅም የምትመራ አይደለችም። ይልቁንም ወደኋላ መለስ ብለየ በታሪክ የነበሩትን አባቶችን ስዳስስ በእውቀትም በኃይልም በሞገስም በጸጋውም በእግዚአብሔር ሰውነትም በብዙ ነገር የእግራቸው እጣቢም አልሆን። እኔ በዚያ በታላቁ ቦታ እመራለሁ ትመራለህ ተብዬ በቅዱስ ሲኖዶስ ስቀመጥ ሀገረ ስብከቱን እንግዲህ የገባሁበት ታላቅ ነው። ይህንን ለመምራት የእናንተም ጸሎት ያስፈልገኛል። ከዚያም በላይ ደግሞ እናንተ እዚህ ውስጥ ያለውን ሁሉ ለሶስት አመት አደራ አደራ፣ ጥብቅ ሰማይ ሩቅ እኔን አትጠብቁ፣ እናንተ እርስ በርሳችሁ ችግሮችን እየፈታችሁ እየተወያያችሁ ስሩ የሚል ተማይ ጽኖ ነበረኝ። በዚያ መሰረት ከስራ አስኪያጁ ከመላከ ሰላም ኤፍሬም ጀምሮ ጸሐፊው መላከ ብርሃን ፍስሐ ከዚያ ሁሉም የሀገረ ስብከቱ ኃላፊዎች በሙሉ ከዚያም ሊቃውንቱ የገዳማት የአድባራት አስተዳዳሪዎች ሁሉ እንደ አንድ ልብ ሆነው እንደውም ለእኔ አይዞ በርታ በዚህ አታስብ በማለት አንዳንድ ጊዜም ስልክም አላነሳ ከሆነም በአካል በመምጣት በሞራል፣ በጸሎት፣ በብዙ ነገር ደግፋችሁኛልና በእግዚአብሔር ስም እግዚአብሔር ያክብርል ብዬ ሁላችሁንም አመሰግናለሁ። ምስጋና ከፍ ያለ ነው። ባጠቃላይ፣ የተወዳችሁ ቤተሰቦቻችን ብፁዕ አቡነ አብርሃም የባህር ዳርናም የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። ብፁዕነታቸው ወደ ባህር ዳር ከገቡ በኋላ እጅግ ደማቅ የሆነ አቀባበል ተደርጎላቸዋል። ያንን ነው የተመለከትነው። እጅግ ደስ ያሰኛል። እግዚአብሔር ስሙ የተመሰገነ ይሁን። የነበራቸው የሶስት ዓመት ቆይታ ቀላል የሚባል አይደለም። በጣም የሚወደድ የሚናፈቅ ነው። ብፁዕነታቸው ቡራኬ በረከታቸው በሁላችን ላይ ተዘርያልን። የዛሬውን መረጃችን እንዲህ ባለ መልኩ ጨረስን። ወንድማችሁ ሁሉን መብራቱ ነኝ። ያሮስ የእናንተ መኛም ነው። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ